መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትስአፕ በኢሞ እንዲሁም እናንተ የምትጠቀሙ በሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። የመጣነው በአማርኛ ና በእንግሊዝኛ ሀ ሆኖ ማን እንደማን እንደምትነበብ እየጻፍ ነው። ሁሎችን አንዱ አንድ እናያለን። በ ቡ ቢ ባ ቤብብ ቦ። እሺ አሁን ደግሞ ይህቺ ማናት? ያየናት በቡ ነው። ይሄ የአማርኛ ነው፣ በእንግሊዘኛ ደግሞ በእንግሊዝኛው ስናየው ደግሞ በ ቢ ኢ በ ለስናነት ቢ ኢ ቡ ስንል ደግሞ ቢ ዩ ቢ ስንል ቢ አይ ቢ አይ ባ ስንል ደግሞ ቢ ኤ ቤ። ስንል ደግሞ ቢ አይ ኢ ቤ። ብ ስንል ደግሞ ቢ ብቻ። ስድስተኛ ፊደሎች ምንድናቸው? አናባቢ ስለሌላቸው ማለት ነው። ሰባተኛ ፊደሎች ቢ ኦ ቦ ብለን እናነባዋለን ማለት ነው። ቦ ብለን እናነባዋለን። ከዚህ ቀጥለን ደግሞ የምናይ ከበ ቀጥለን ማን ነው? ተ ነው ተ ተ ቱ ቲ ታ ቴ ት ቶ ይሄ ደግሞ የአማርኛው ነው ይህ ምንድነው የአማርኛው እሺ የእንግሊዝኛውን ደግሞ

አይ ኢ ቲ ስንል ስድስተኛ ፊደላ ናይ ስለሌላት ት ብቻ ትሆናለች ማለት ነው። ቶ ስንል ደግሞ ቲ ኦ ቲ ኦ ይሆናል ማለት ነው። እሺ ቲ ኦ። አሁን ደግሞ የምናየው ከተቀጥሎ ቸ ነው። ቸ ቸ ቹ ሲ ቻ ቼ ቺ ቾ። እሺ ይሄ የአማርኛው ነው። የእንግሊዘኛውን ስንጽፍ ደግሞ ምን ይሆናል? የእንግሊዘኛውን ስንጽፍ እንደ ቼ የምትነበማ ነች፣ ሲ ኤች ነች

ሲኤች አይ ኢ ቼቼ ሲኤች የስድስተኛ ፊደሎች ምንድን ናቸው? አናባቢ የላቸውም ብለናል። ማለት ነው አናባቢ የላቸውም ብለናል። መጨረሻው ደግሞ ቾ ነው። ሲኤች ሲኤች ኦ ማለት ነው። ሲኤች ኦ እንድያደረግነን አንድ ባንድ ሁሎችን ምን እንላለን እናያለን ወይም ደግሞ እንለማመዳለን ማለት ነው እሺ። ሌላኛው ደግሞ የሚሆነው እነዚህን አንድ ባንድ ካየን በኋላ በ ቡ ቢ ባ ቤ ብ ቦ

ቹ ቺ ቻ ቼ ቺ ቾ በእነዚህ ፊደሎች በዚህ የአማርኛ ፊደሎች የጻፍነውን በእነዚህ ብንጽፈው ሌተሩ ወይም ፊደሉ በእንግሊዘኛ ውን እንጂ ትርጉሙ በአማርኛ ነው ማለት ነው። በአማርኛ ነው የሆነው ማለት ነው። ለምሳሌ ከዚህ ጋር ምን ብለን ልንጽፍ እንችላለን? ቤት ብለን ብንጽፍ ቤት ይችንና ይችን አድርገን ብንጽፈው ቤት ይሆናል ማለት ነው። ቤት በአማርኛ ይችንና ይችን ተጠቅመን ቤት ብለን እንጽፋለን። በእንግሊዝኛ ደግሞ ቤት ይችንና እነዚህንና ይችን አድርገን ተጠቅመን እንጽፋለን ማለት ነው። ከዚህኛው ላይ ደግሞ የምናየው የን ነው የ ዩ ይ ያ የ ይ ዮ። እሺ፣ እነዚህ አንዳንድ አየነ በሙሉ የ ዩ ይ ያ የ ይ ዮ። አሁን ደግሞ በእንግሊዘኛ እንጻፍ።

ዋይ አይ ኢ ይ ዋይ ብቻ ለምን አናባቢ ስለሌላት ዮ ስንል ደግሞ ዋይ ኦ። እሺ፣ ይህንን አንድ ባንድ ሁላውን እናያለን ማለት ነው። የ ዩ ይ ያ የ ይ ዮ። እሺ፣ አሁን ደግሞ ቀጥለን እናየው ማንን ነው

ኖ ። አሁን ደግሞ ምን የእንግሊዘኛውን እንጽፋለን ማለት ነው። የእንግሊዘኛውን እንጽፋለን። እሺ፣ የእንግሊዘኛውን ስንጽፍ ኤን ኢ ነ፣ ኤን ዩ ኑ፣ ኤን አይ ኒ፣ ኤን ኤ

እሺ፣ አሁን ደግሞ ከዚህ ቀጥለን ማንን ያለን ማለት ነው? ኛ፣ ኝ፣ ኞ እሺ ይህ ደግሞ ኘ ነች ነች ኙ ኛ ኘ ኞ። አሁን ደግሞ ኘን በምን በእንግሊዘኛ ሌተር ወይም ደግሞ በእንግሊዘኛ ፊደሎች እንጻፈው። እንደ ኘ የምትነበብ ማነች? እንደ ኘ የምትነበብ እንደ ኘ የምትነበብ ጂ

ጂን አይ ጂን ኤ ጂ ኤን ማለት በቋሚነት አትቀየርም፣ እንደ ኚ ነው የምትነበብ። ሌሎች አናባቢዎች እንደ ሌላው እንደ ማንኛውም አናባቢ ይቀያየራሉ ማለት ነው። ጂ ኤን ግን አትቀያየርም።

ሁለት ኮንሶናንቶች ነው በአንድ ላይ ሆነው እንደ አንድ እንደ ኛ የሚነበቡት ማለት ነው። ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኝ፣ ኞ። እሺ ከመጀመሪያው ጀምረ ሁሎችን አንዴን አንብባቸው። አማርኛውንም እንግሊዘኛውንም ስናነብ ሁሉም ተመሳሳይ ስለሆነ ማለት ነው። የ ዩ ይ ያ የ ይ ዮ

ውሎችንም እንለማመዳለን ለምሳሌ የኔ ብለን መጽሐፍ እንፈልግ፣ የመጀመሪያ መጀመሪያ በአማርኛ አንጻፈው የኔ የኔ በእንግሊዘኛው ደግሞ የኔ ይኸው የኔ እንደዚህ እያደረግንን እየጻፍንን እንለማመዳለን ማለት ነው። ለዛሬ ዘንዳቸው የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል ለምትፈልጉ፣ ከታች ባለው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ በምትፈልጉት ሶሻል ሚዲያ ደውሉልን። አይበሉን። ለዛሬው የዘንላቸው የመጣን ይመስላል። መልካም ጊዜ፣ ሰናይ ቆይታ ይሆንላችሁ።